እኔ የመለኮት አምላክ ጥማት ያቃጠለኝ ሰው ነኝ። በጥቅስና በመጽሐፍ ቅዱስ ጋጋታ መንግሥተ ሰማይ አይገባም። ለመለኮታዊ አምላክ ሰግደህ አንድ ስግደት የምትሰግደው ይበልጣል። እና እኔ አምላክን ማምለክ የተጠማው ሰው ነኝ። መለኮታዊን አምላክ የማምለክ ጥማት ውስጥ ያለው ሰው ነኝ እና ወንድሞቼ እንግዲህ በጣም እንግዲህ እናንተን ብቻ እናንተን ከማስከፋው በላይ እኔ አላህንና እንግዲህ ነቢዩ መሐመድን በመሳደብ በስዕል ብትሉ በጽሁፍ ብትሉ እጅግ በጣም ብዙ ደረጃ ይጃለሁ እስከ ብዙ ደረጃ እናንተን ምን ብዬ ይቅርታ እንደምጠይቃችሁ አላውቅም። ብላችሁም ምንም እንዳይሰማችሁ ይችላል፣ ትንሽ ሊሰማችሁ ይችላል። ምናልባት ልባችሁ ደስ ሊለው ይችላል። ትንሽ ልትረጋጉ ትችላላችሁ ይቅርታ ግን ያለብኝ እልህ ነው እዚህ ድረስ የሄድኩት ካለብኝ ጥማት አምላክን እርሱ የሚፈልገውን ከማሰብ የተነሳ እግዚአብሔር በመጽሐፍ ቅዱስ እንደዚህ ይላል እኔ ቀናተኛ አምላክ ነኝ ይላል ክብሬን ለማንም አልሰጥም ይላል መለኮታዊ አምላክ ቀናተኛ ነው። ማንም የለም ከእርሱ ውጭ ከእርሱ ውጭ ምንም ነገር አይሳሳትም፣ አይጨምርም፣ አይቀንስም። የሆነ ነገር አድርጎ አምላክ እንደዚህ እንደዚህ አርጉ ብሎ ወደ ሌላ ነገር ሰዎችን ወደ ስህተት አይከትም። እግዚአብሔር ቀናተኛ ነው። መለኮታዊ አምላክ ቀናተኛ ነው። አምላክ ቀናተኛ ነው ይላል መጽሐፍ ቅዱስ እና ለመለኮት ቅናት አለኝ እጅግ እጅግ በቅናት እቃጠላለሁ። ስለዚህ የቅናቴ እረፍት ደግሞ ያገኘው የቅናቴ እረፍት የሚያገኘው በነገራችን ላይ ቁራንን ሳነብ ምጽጽር አድርጌ ደክሞኝ ምን ብዬ ገብቼ ቁራንን ሳነብ ቀስልና ተረጋግቼ ሁኔታዎችን እንዳስብ ያደርገኝ እና ከዛ ደግሞ ድጋሚ ወደ ጭቅጭቁ ዓለም ስገባ ሌላ ሰው እሆናለሁ። ነገር ግን ቃሉ ቀስ እያለ ስራውን እየሰራ ነው። እየቆየ ስራውን እየሰራ ነው። የማነሳቸው ምክንያቶች እስካጣ ድረስ እና የሆነ ይሄ ምክንያት አለኝ የምለው እስካጣ ድረስ ነው እስልምና ይገባኝ። የሚገርማቸው ይሄ ምክንያት እስቲ እንደው ቆይ ቆይ ቆይ፣ እንደው እዚህ ጋር እኮ እንትን ይላል ብዬ ምክንያት ፈልጌ ምክንያት ፈልጌ ምክንያት አጣው። ይሄ ነው የምለው ምክንያት። እኔ ፈለገ ንጽጽር የሚሰሩ ልጆች እዚህ ቲክቶክ ላይ ያሉ ሰዎች የምትሄዱ የምንሄድበት እኔም ስለነበርኩበት የምንሄድበት ርቀት ምንም አናገኝም። ምንም አናገኝም? እንደ እኔ ልባችሁ አይሰበርም፣ ቆይቶ ግን መሰበሩ አይቀርም የሆነ ታይም ላይ የሆነ ጊዜ ላይ እየገባችሁ ከመጣ ቁርአንን ቁርአንን የምታነቡና ሀዲስን የምታነቡ ከሆነ እውነታው ይገባችኋል። ወደ እውነታው ልባችሁ ያዘንብላል የሚል መልእክት አለኝ ም ባጭሩ ምን ባጭሩ በጣም አረዘምኩት። ወንድሞቼ፣ የምትሉት ነገር ካለ የምትሉትን በሉና፣ ኢምራን በጣም ስለምወደው መጨረሻ ላይ ሻዳ፣ እንግዲህ ከኢምራን ጋር እንይዛለን በፍቅር ማለት ነው፣ በፍቅር እንደ እኔ እስልምናን የሚጠላ የለም ጋይስ። እኔ እኔ አለብኝ ጥላቻ። ስልኬን ከፍቼ ባሳያችሁ ወይኔ፣ የተወያየውባቸው የጻፍኳቸው፣ አንዴ እንደውም ዋሂድ ኡስታዝ ዋሂድ ተቆጥቶ የሆነ ነገር ተናግሮ ነበረ። አላህ እጅ ምናምን አድርጌ ሰርቼ ሁሉም ክርስቲያኖችም እንትን ሲያደርጉት ነበረና እንትን እዚህ ጋር አይን እዚህ ጋር እጅ ምናምን እያልቁል በጣም ነቢዩ መሐመድ ላይ እስልምና ላይ ብዙ ነገሮችን ርቀት ሄጃለሁ። እኔ የሄድኩበትን ያህል ርቀት ማንኛውም ክርስቲያን ሊሄድ አይችልም። ማንኛውም ቢሄድም መጨረሻ እስልምና ነው የሚቀበለው። እኔ በሕይወቴ ማረሳት አንድ ሙስሊም እስቅስቅ ብላ ለቀሰች ስለነቢዩ መሐመድን ስሳደብ ሰምታ በቃ የማቀርበው ስለሌለኝ የምናገረው ስለሌለኝ እንትን የምለው ጠይቄ ጠይቄ ሁሉንም ስለጨረሱ የሆነ ነገር ሳሳያት ልጅቷ አለቀሰች። ወላሂ እስልምናን እንደው አላህ ይስጥ በተረፈን ምልበል ብላ በቃ ምንም አላለችም፣ ጥላ ሄደች። ከዛ በወቅቱ ትንሽ ምንም አልተሰማኝም ነበረ። ብዙ ሰዎችም ቴክስት ስለሚያደርጉ ስድብ ምንም አንዴ ማነው ፎይ ላይቭ ገብቶ ስሙን ቀይሮ ነበረ ና የሚያንጠባጥበው ነብይ ብሎ ስሙን ቀይሮ ነበረ ና ሻይ ቤት ቁጭ ብዬ ሻይ እየጠጣው ቶክ ላይ ስገባ ላይቭ የሚያንጠባጥበው ነብይ ይላል እና እኔ የገባው መሰሌ ላይቭ። ምክንያቱም እኔ በፊት አደርገው ነበረ እሱ ከእሱ ላይ እዚህ ከመምጣቱ በፊት እና ብዬ ይህ ነገር እኮ ይህ ነገር መቅረት አለበት፣ እንደዚህ ለምን ይደረጋል ብዬ እኔ በፊት ስለማደርገው ስህተቱን ስለማውቀው በጣም ልቤ እንትን አለ፣ በጣም አዘነ። እንደዚህ አይነት አካሄድ መጨረሻው ምንም ውስጥ ልብ ልብ መስበር ነው እና እንደውም የበለጠ ከመለኮታዊ አምላክ እየራቀን ነው የምንመጣው። ወንድሞቼ በጣም ይቅርታ እንግዲህ ብዙ አወራሁባችሁ፣ እጅግ ብዙ ነው ያወራሁት። በጣም ይቅርታ አድርጉልኝ። ሌሎቹ ግን እንዲማሩበት ፕሮግራም ይዛችሁ አንድ ቀን አንድ ቀን ስለ እስልምና እስልምና ላይ ያለው መሰረታዊ የድህነት መንገዶችን ሌሎችም ክርስቲያኖች እኔም እኔ አዲስ ተማሪ ነኝ። ምንም አላቅም ምንም አላቅም። አሁን በጥሩ በጥሩ ስነልቦና ምንም የማላቅ ሰው ነኝ። ስለዚህ ሌሎችም እንዲማሩበት ፕሮግራም ያዙ እና አንድ ቀን መድባችሁ፣ ጃቢሩም አለ ስለ እስልምና ጥሩ የድህነት መንገድ ማለት ነገረ ድህነትን እንዴት ሰዎች ወደ ድህነት መምጣት እንዳለባቸው ትምህርቱን ታስተምሩ፣ አብሬያችሁ ልሆን እና እኔም ለመማር እና ለመስማት ዝግጁ ነኝ። ብዙ ጊዜ ግን ያውን ስራ ምናምንም ስላለኝ እዚህ ቲክቶክ ላይ ላልመጣ እችላለሁ። ወንድሞች እና ሌሎቻችሁም እዚህ ያላችሁ ጨርሻለሁ። በጣም ይቅርታ፣ ግን አረዘምኩት። እሺ ጉዳይ ዲያ አይዶን የሆነ ጥልቅ የሆነ ህልም ውስጥ ነው የከተትክኝ። ብዙ አይነት ህልም አይቻለሁ፣ ይሄኛው ይለያል። ያው ቅድሚያ የምንሰጠው ለሻህዳው ነው፣ ምክንያቱም ስለአሁን ብቻ ስለሆነ እርግጠኛ የምንሆነው ኢምራን ጉዳይ ዲያን ሰላም ብሎና እንግዲህ ሻህዳ ሲይዘው ከዛ በኋላ ወንድሞችን ማሳባላቸው እነ ሳላም ኡስታዝ ጀማልም አህመድን ያሉ ልጆች አሉ። እነሱ ማሳባቸውን በፊት ከማ ሚኒስትር ገስት እንዳያስገባ እንዳያስወጡ እኔ ይቆጣጠራሉ ማለት ነው። እንትን በሉ የኢምራን መቀጠል ትችላል። አሰላም አሌይኩም ወረሐመቱላሂ ወበረካቱ። ሁላችሁንም መልካም አሰብ ሰላም ብያለሁ። ኢምራን እንደት ነህ? አለን አለን ምን እንደሚልህ ራሱ ወላሂ በኋላ እንሻላህ አንድ ፖይንት ጋር አስቀምጣለሁ። ብቻ ግን ስሊክ የሆነ ማመንም ከብዶኛል። በለ መልካም ዜ ቀለብ አይደለም ማመንም ከብዶኛል። ብዙ ነገር ተቀላቀለ የተሰማኝ የተሰማኛለሁ አልሐምዱላ። ዋናው ልብህን አላህ ክፍት ሲያደርግ በጣም ደስ ብሎኛል። አንዴ ሻሃዳን ያዝና እንሻላ ከዛ በኋላ ብዙ የሚል ነገሮች አሉ። እንሻላ እሺ የሚለውን ከባ ተከትል አሻዱ

መልካም መልካ ሀሳብ አልሐምዱሊላህ፣ ወደ እስልምና ገብተህ ማለት አንዴ በአማራኛ ደግሞ እንበለው ከአላህ በስተቀር ከአላህ በስተቀር በሀቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። በሀቅና በእውነት የሚመለክ አምላክ እንደሌለ መሰክራለሁ። ነብዩ መሐመድም ነብዩ መሐመድም የአላህ ባሪያና የአላህ መልክተኛና የአላህ ባሪያና መልክተኛ መሆናቸውን እመሰክራለሁ። የአላህ ባሪያና መልእክተኛ መሆናቸውን እመሰክራለሁ። አላሁ አክበር አላሁ አክበር። ጉዳይዳ ሀሰብ እንግሊዝ ናሻለ ቀኒ ደግሞ የምነው ነገሮች አሉ። ቀጥል ምን ሀሳብ እሺ። አላሁ አክበር አላሁ አክበር አላሁ አክበር። አልሐምዱሊላህ ረቢል አለሚ ክብር ምስጋና ለአላህ ለአለማቱ ጌታ። ጉዳይ ዲያ አላህ ያጽና እስቲ ቃሞን ይስጥ ነው ምለው ሁላችንንም አላህ ያጽናን እንግዲህ እኔ እንጃ በቃ ያ አላህ ስራ የሚገርም ነው አልহামዱሊላ እንግዲህ አንተ ካሁን በኋላ እንደተወለደ ጻልይ ነው እንግዲህ አሁን ሻሃዳ በያስከብክ ቅጽበት ላይ አላህን በብቸኝነት ለማምለክ ፈቅድክ እሱን ለመያዝ እሱን በመያዝ እሱን በማምለክ የዘላለም ይውስ ለማያዝ ወስነ እርምጃን ሀብ ጀምራል አላህ ደግሞ ከዚህ በፊት የሰራቸውን ኃጢአቶች ጠቅላላ ምሮክ ልክ እንደ ህፃን ልክ እንደ ህፃን ማለት ምንም ኃጢአት እንደሌለበት እና አላህ ጽናቱን ይስጥህ ነው የምለው። አይ ቲንክ አንተን እንዲያወራ ማለት ይከብዳል እና ኢምራን ብታወራ ነው ደስ የሚል። ኢምራን አውራ። ነው ጉዳይ ዲ ግንጊፍትሮች ጊፍት አትስጡኝ፣ ጊፍት አልፈልግም። በእናታችሁ ለሌላ ነገር እንዳይመስል፣ ሰዎች እንደዛ እንዳይመስላቸው ቀጥታ ንግግሩ ላይ ብቻ እናተኩር ለማለት። ምራን ማውራት አችልም። በቃ አውራ፣ አንተ ቀጥል። ይቻላል አንዱ ፖንቶችን ነገር ትቀጥላላችሁ። መጀመሪያ መልካም ሀሳብ በጣም ነው ደስ ያለኝ፣ ከምነግርህ በላይ ወላሂ። የራሴን መቋጠ ራሱ የቀበደ ያው መጀመሪያ አልሐምዱሊላህ ነው ማለት ያለብህ። ሁላችሁም ኮሚኒቲ ላይ አልሐምዱሊላህ በሉ። ለዓለማቱ ጌታ ለሀያሉ አምላካችን ምስጋና ይገባው። ከዛ ከጨለማ አውጥቶ ወደዚህ ወደ ብርሃኑ ላመጣህ ጌታ ምስጋና ይገባው። አንተም አላህን አመስግን፣ ከዛ ጨለማ ላወጣህ ማለት ነው። ያው እንደምናውቀው አንድ ሰው ሲሰልም ጓዳ ስልምና ሲመጣ ሙሉ ያለፈው ኃጢአቱ በሙሉ ይማርለታል። ነቢዩ ስላ ስለም አምላካችን በሱረቱል አንፋል እንደዚህ ይላል፣ ቁል ሊለዚነ ከፈሩ ኢንየንተሁ ይክፈለሁ። አለ ለእነዚህ ያለ ካዱ ሰዎች በላቸው አለ። ኢንየንተሁ ቢከለከሉ፣ ከተግባራቸው ቢያቆሙ እያደረጉ ያሉት መጥፎ ነገር ቢያቆሙ፣ አለ ይክፈለሁ ማ ቀድ ሰለፍ፣ አስቀድሞ የሰሉት ነገር በሙሉ ይማርላቸዋል አለ።

ላ ይምርልናል። መሀል አምላክ እና ያው መልካም ሀሳብ ጋር አክቹዋሊ ንዝዝር ጀምር ጀምሮ እንተዋወቃለን ማለት ትችላላችሁ። ካስታወሳችሁ ድሮ የነበራችሁ ካላችሁ ታስታውሳላችሁ። ራሱ ከፍቼ ባሳያችሁ እንደው ላሳይ ነበር ከሁለት አመት ከስድስት ወር ሙሉ መልካም አሳብ ጋር እንተዋወቅ ነበረ። ከዛም ውጭ አልፎ ብዙ ውይይቶችን ዲቤት በጣም መልካም አሳብ ካስታወቅ ብዙ ድቤቶች እናደርጋለን ብዙ ውይይቶች ነበሩ። በዛም ከሴድቦች ነገር ነበሩ ካስታወስክ እና እኔ የገረመኝ የሁላ ነገር አልፎ አላህ ምን አይነት አምላክ እንደሆነ የተረድሩ በዚህ አ ምን አይነት ሰውን እንደሚ አታውቁም። አያችሁ አደለ? አሁን መልካማሳ በዛን ጊዜ አሁን ባስብ እኔ ማመን ይከብደኛል። ወላሂ ማመን ካስታወስ በጣም ነበር የምንሰደበ፣ ሌሊቱ ሙሉ ጀማ ቢላሀ ሌ ስምንት ሰዓት ዘጠኝ ሰዓት የሆነ አንተኛም ነበረ። እንደው ከፈለገ ሰዓቶች ራሱ ክንሽቶች አሉኝ አጋጣሚ የተላለክ በውስጥ ማለት ነው አለ እህቶች የሚልኩልኝ እና ከዛ ጨለማ ላወጣህ ጌታ ምስጋና ይገባው ማለት ይፈልጋል። ሌላ ያም ሀሳቢ ባንዴ ተበታተነብኝ። እንዴት እንደሆነ አላውቅም። ብቻ ግን ጉዳይ ዲያ በጣም ደስ ብሎኛል። ከምታስበው በላይ ደስ ብሎኛል። ወላሂ ለአንተ በጣም ደስ ያለኝ ኦኬ፣ ከዛ ጨለማ ስላወጣ እንዲሁም ልብህን አላህ ስለከፈተል በጣም ደስ ብሎኛል። ያው አንድ ሰው በስልምና እንደምታውቀው አንድ ሰው ስል ትልቅ ነገር ማለት እሱ ነው። ኦኬ፣ አብሶ ደግሞ አለ በእኛ ጅ ሰስል ማለትም በቲክቶክ ላይ መተ መስለ የሚገርመው እና ያጀማ አንድ ነገር ላስታውሳችሁ ይፈልጋለሁ። እርሱም ምድ መልካም ሀሳብ መጀመሪያ ጊዜ ቲክቶክ ሲመጣ የሚለውን ነገር ለአንሳና ተከታላችሁ ወንድሞች። መልካም ሀሳብ ቲክቶክ ላይ ሲመጣ መጀመሪያ ጥሩ ልጅ ነበረ፣ ጥሩ ልጅ ነበረ። አስታውሳለሁ ለመጀመሪያ ጊዜ እንደሚታዩ አንድ እህት ከምትባል እህት ጋር መጀመሪያ ጊዜ መጥቶ ላይቫችን አይቶ ገባና ቲክቶክ ላይ ምንዝዘላለ እንዲ በቃ መጣለሁ ብሎ ነው የሄደው። እና ከዛ በኋላ ነው ነገሮች የተቀየው የመጡት እና ከመጀመሪያው ጀምሮ ተስፋ አይብ ነበረ። እና መልካም ሀሳብ እኔን ትሆኝና ማለት ነው። እናቴ ራሱ እናቴ ወላሂ አሁን መልካም ሀሳብ ታውቅሃለች ታስታውስ ድሮ ሰማኝ ነበረ ማለት ነው። እና መልካም ሀሳብ ተነሳች። መልካም ሀሳብ ድሮ አንተ ጋር ይገባለች የሆነ ጠፍተህ ነበረ። እና ካስታወስ መጥተህ ሰላም ብዬሽ ነበረ። እንደውም መልካም ሀሳብ እንዴት ነህ ስለ ሰምታ ነበረ እና ይችላል እሷ ሷ ደስ ብሎ ታሄድ ነግር እፈልጋለሁ፣ እና ሁላችንም ኮሜንት ደስታቸውን አይተሃል። በጣም ደስ ብሎናል። ደስ ያለህ ምንድን ነው ሲባል አንተ አንድ ወንድማችን አንድ የሰው ዘር አንድ አንድ ወንድማችን አንድ ኢትዮጵያዊ ነው፣ ወንድማችን ነው። ከጨለማ ወጣ ወደ ብርሃን ስለመጣ ራስን ስለደቅ ደስ ብሎናልና፣ አላህ ኢንሻአላህ እስልምና ያጠንክርህ በቻልክ ከዚህ በኋላ እስልምና እንደምታውቀው ሰለምከ ተብሎ አታርፍም። ከሰለምኩ በኋላ በጣም ብዙ ግዴታዎች አሉ። ከቻልክ ከቻልክ ማለት ነው። ላይቭ ላይቭ ትንሽ ጊዜ ራስ ላይ ፎከስ ካደረግክ በኋላ ላይቭ እየገባህ ስታት እንደነበረ የሰራኸው ነው፣ ንገራቸው። ኦኬ፣ ይሄ ራሱ ከተውባ አንድ መስፈርት ስለሆነ ተውባ ምን ታደርጋለህ? እየገባህ እዚህ ነው ታውራለህ። ኢንሻአላህ በሁሉም ከጎንህ ነኝ። ያው በውስጥም ስለምናወራ ይፈልሃሉ ኢንሻላህ። ቴሌግራም ላይ የተለያዩ ነገሮች እንላላካለን። በሁሉ ከጎንህ ነን። ከዚህ በኋላ የፈለግከው ነገር ካለ ችግርም ካለ ደስታም ካለ ሁሉም ነገር ካለ ወንድማችን ነህ። ችግርህ ችግራችን፣ ሁልጊዜ ከጎንህ ስላለ ኢንሻላህ፣ ወንድማችን እየመጣህ አውራ እና ለመጨረሻ ጊዜ ምድን የሚልህ አልሐምዱሊላህ። በጣም ደስ ብሎኛል። መልካም አሰብ ወንድሜ። ወንድሞች ቀጥሉ። እሺ፣ አመሰግናለሁ። ላመስግነው ይምራንን በእውነት በጣም የማመሰግነው እንግዲህ አልሐምዱሊላ ነው የሚባለው። ያው እንግዲህ አመሰግናለሁ፣ የተመሰገነ ይሁን አልሐምዱሊላ ነው። ያው እንግዲህ ከተ የተመሰገነ ይሁን ከማለት ውጭ ሌላ ቃላት እንግዲህ ምን ምን ይባላል? ስለዚህ በጣም ደስ የሚል ክፉም የሆነ ንዴትም ስሜትም ብዙ ነገሮች የተቀላቀሉበት ቢሆንም ልብ የሚሰብርም አንዳንድ ጊዜ ቢሆንም መንገዱ ነገር ግን እውነቱ የታየው ሰው ቀጭን እንደ ቀጭን ትንሽ ብርሃን ጭላንጭል የሚታየው ሰው እንግዲህ ዋናው ነገር እሱ ነው እና የሰው ልጅ የሚያስፈልገው ወደዛ መድረስ ነው። እና በጣም እንግዲህ ብሎክ አድርገኛል መሰለኝ፣ ይምራል። እንግዲህ ያው ብሎኩ በብሎክ የተለያየ ነው መሰለኝ። ብዙ ልጆች ጋር ነው ብሎክ የገባሁት። ያው ብሎክ በብሎክ ብሎክ ብሎክ ብሎክ ተደራርጊያለሁ ከብዙ ልጆች ጋር ያው ስላስቀየምኳችሁ ነው። እና በእውነት ከልብ ይቅርታ እጠይቃለሁ። አመጣጡም በቃ እኔ የመጣሁበት መንገድ ነው። እስልምናንም እንግዲህ የተሳደብኩበት አላህንም ነቢዩ መሐመድንም የተሳደብኩበት መንገድ አምላክ ወደፊት ይህንን ይቅርታ እያልኩት እንድኖር ስለፈቀደ ሊሆን ይችላል። ለምን ይህን ሁሉ አረግኩ? ይህን ሁሉ ነገር ውስጥ ለምን ገባው? የምለውበት የተናገርኩት በአፌ የተሳሳትኩት ስህተት ምናልባት ዱዓ ከአላህ ራህመትን እየለመንኩ ወደ ፈጣሪ የምመለስበት መንገድ አድርጎልኝ ሊሆን ይችላል ልላለው እና፣ በዛ ነው የምጽናናው። ሌላ ነገር የለኝም ወንድሞቼ፣ እዚ ያላችሁ እህቶች፣ የሚያስቀየምኳችሁ ለአላህ ብላችሁ አፉ በሉኝ። ወይም ደግሞ እንግዲህ በእኛ ሀገር በእኛ ሀገር ቋንቋም ደግሞ ለአላህ ብላችሁ ይቅርታ አድርጉልኝ፣ ይቅር በሉኝ ነው የሚባለው፣ እና ይቅር በሉኝ እምነት የምንጣላበት መንገድ ሳይሆን የምንዋደድበት የምንፋቀርበት ነው። ሁላችሁንም ልባችሁን እንግዲህ ለፈጣሪ የተሰበረ ያድርግላችሁ። እንግዲህ ይህን ነው የምለው፣ ሌላ የምለው ነገር የለም። በጣም አመሰግናለሁ ለሁሉም ነገር ኢምራኖ፣ አብረን ያሳለፍናቸው ጊዜያቶች በጣም ብዙ ነገር ከአንተ ተምሬያለሁ፣ በጣም ብዙ ነገሮችን የተማርኩባቸው ለአምላክ ያለህን አንድ አምላክን ለሰው ልጆች ሁሉም የሰው ልጅ ፍጥረታቶች እንዲያመልኩት ለእርሱ ልብህን እንግዲህ ሁሉ ነገርህን ሰውተህ ነበረ ከኔ ጋር ስትነጋገር የነበረው ነው። በጣም ኃይለኛ ነው። አንድ ብዙ ክርስትና ንጽጽር የሚሰሩ ልጆች ምን ይላሉ መሰላችሁ? እኔም ስለምል እስልምና እስፔሪቱ ከባድ ነው። በብዛት መምህራኖች እስልምናን እንጽጽር አያረጉ ለምንድን ነው? እኔም እንደዛ ስለምል ስፒሪቱ ከባድ ነው። ቻሌንጅ ማድረግ እስልምናን አይቻልም። እስልምናን አስተምሮቱን አንብበህ ተሳስቷል ማለት አትችልም፣ አትችልም። በጣም በጣም በጣም በጣም ዲፕሊ ከአምላክ ጋራ ሰው ልጅ መታገል አይችልም ከፈጣሪ ቃል ጋራ መታገል አይችልም። ማመን ብቻ ነው ያለው አማራጭ ማመን ብቻ ነው። ስለዚህ ኢምራንዬ ይህንን አምላክን የሚመለክበትና የሚታመንበት መንገድ በማሳየት ላይ አብርሃን ስለተገናኘ ከልብ በጣም በጣም በጣም እምወድህ በጣም እምወደው በቲክቶክ ላይ በጣም እምወደው ወንድሜ ነህ። ይህንን ነገር ለማለት ነው እንግዲህ ቴንኪዩ፣ በጣም አመሰግናለሁ። እዚህ ጋር የራሳ ሁለት ፖይንቶች አሉ። ቶሎ ቶሎ በሉ፣ ሰው ሁሉም ሰው ማውራት ስለሚፈልግ አጠራ ጠራ በፍቅሩ መጀመሪያ መልካም ሀሳብ እኔም ይቅርታ ከማድረግ ከሚጀምረው እሺ። መልካም ሀሳብ ያው እንደምታውቀው ሁለት ዓመት ላ እንዲሆነ መሀል ላይ መቀየም አለ ብሎክ መዳረግ አለ ለነሱ ነገሮች በሙሉ አስቀይሜ ከሆነ ይቅርታ እጠይቅሃለሁ። መጀመሪያ እሺ፣ መልካም ሀሳብ። ሁለተኛ ፖይንት ደግሞ ድ ነው የሰራሁት ነገር ምናምን የሚል ፖይንቶች አንስተህ ነበር፣ እና እሱ ላይ ሶሀቦች መሳይሉ ሶሀቦች ሶስድልህ ማለት ነው ሶሀቦች የተለያዩ ሀጣት የሰሩ ሶቦች ነበር። ወላሀጣተውና ማለት ነው። ሙስሊሞችን የሚገሉ ሰሃቦች ነበሩ። ምሳሌ ሀይድ ወሊድ ሙስሊም ነው የገደሉ ም የነቢያችን አጎት ነው የገደሉ እንደዛ እንኳን የገደሉ ብቻ ግን እንደዛ እንኳን ገለው ማለት ነው እስልምና ሲቀ አምላክ ይመራቸዋል። ለምን የሙስሊሞች አምላክ መሪ ስለሆና በእሷ ተጨናቀች ብቻ አንተ ተውብ አድርግ ተውባ ምንድነው መስል ንስሐ መግባት ማለትም የሰራ ነገስተት እንደሆነ አምነ በቃ ሀጢአት እንደሆነ ገብቶ በ በኸይል ስራ በጥሩ ነገር ለመለወጥ ከዚህ በኋላ ሞክር እንሻላ። ይሄን ያለኝ ወንድሞች ቀጥና መልካም ሀሳብ። እኔም በጣም ነው የማውቅ ድሮ ጀምሮ አክቸዋል። አንተ ጋር ስወይ ደስ ይለኛል። የሆነ ጥሩ ነገሮችም አሉ ድሮ ጀምሮ ራሱ ካስታወስክ በጣም ብዙ ነገሮችን አብረን ስድድቦች ቢኖሩ ባነስማማም ብዙ ነገሮችን አብረን ተምረና ና በዚህ ሁለት አመት እኔም በጣም ላመሰግንህና እንዲሁም ደግሞ ከአንተ አንድ ነገር ተምረ እሱ ምንድን ነው? በሰው ተስፋ መቆጠ እንደማንችል። በሰው ተስፋ መቆጠ አሁን የአንተ የድሮ ቪዲዮ ያየ እኔ እኔ ዚአዲስ ላይ መልካም አሰስ ድሮ ካስታወስክ በጣም ነበር ንትን የምትለው እና ያንን ስብዕና አይቶ ሰውን እንደሚቀየር ከአንተ አይች ባህል ሆነ መልካም አሳብዬ ይ በጣም ላከብርህና ምን ያክል ደግሞ ልገልጽ ልፈልጋለሁኝ። ወንድሞች ቀጥሉ፣ አመሰግናለሁ። ሳላቀጥል ይቅርታሽ፣ ሁላችሁንም ስላስጠበኳችሁ ገስት ላይ የላካችሁ ሰዎች አስገባችኋለሁ። ትንሽ ታገሱ። ኦኬ፣ ሰላም አለይኩም ሁላችሁም እዚህ ውስጥ ያላችሁ አንድ ሺህ ሶስት መቶ ሰዎች፣ ወንድማችን መልካም ሀሳብ ጉዳዲያ፣ እንኳን አላህ ሱብሃነ ወተዓላ ወደ ተፈጠርክበት ወደ ዲነል ኢስላም አመጣህ። በጣም ደስ ብሎኛል። አንተ እንግዲህ ረጅም ጊዜ እንተዋወቃለን። ከአንተ ጋር የተወሰኑ ውይይቶችን አድርገን ነበር፣ የምታስታውስ ከሆነ ስለ አዛዜል ስለ ብዙ ነገራቶች እና አልጠበቅኩም ነበረ